አልጋ ባልጋ አምስተኛውን ክፍል እነሆ። ሀሎ፣ ጠቢቡ ነ ማን ልበል? ባህሩ ነኝ። ባህሩ ምን ፈለግ? ብሌን አንተ ጋር አለች። ብሌን አንተ ጋር አለች? እኔ ጋር ምን ትሰራለች? አንተ ጋር አለች የለችም? እኔ ያለሁት የት ነው? የትም ሁን ብቻ። አብርሃ አለች የለችም? ጠቢቡ ጋር ትሆናለች ብለን እንዴት አሰብክ? እኔ እስከማውቀው ድረስ ከቤቷ ወጥታ የምታድርበት ጓደኛም ሆነ ዘመድ የላትም። አደበች እንዴ? አታሹፍ እባክህ አብርሃ። አይደለችም ስልጌ ማሰጥ እናት። ምንድን የምትፈልገው ከኔ? ከአንተ ምን ልፈልግ እችላለሁ? ብሌንን አይታት ከሆነ ንገረኝ። አላየኋትም። አላምንህም። የፈለግከውን ማመን መብት ነው። እሺ፣ የሄደችበትን አልነገረችህም ለኔ ለምን ትነግረኛለች? የሚወራውን የማልሰማ ይመስላል። ምን ሲወራ ሰማህ? ቢግ ብራዘር አትቀልድ እባክህ። አንተም ቤት አላደርግም። ስልክን ሲሰጡኝ እናት ነግረውኛል እና ምን ይጠበስ። ውጭ አድረህ አታውቅም ነበር አሉ። ብሌንም ለመጀመሪያ ጊዜዋ ነው እና ይሄ አጋጣሚ ብቻ ሊሆን ይችላል። ምን አገባህ አንተን? እኔን ማ ምን አገባኝ? ካገኛት ንገራት፣ እናትሽ እያበዱ ነው። ጥሩ ምክንያት አዘጋጅተሽ ነይ በላት ግደን ድስማ እና ግደን ድስማ። ማንም ሰው ቢጠይቅህ አላየኸኝም፣ እሺ? አምስት ደቂቃ ብቻ ቆይ ነበር አረ በክበናት፣ ልቀቀኝ። ሱቁም አልተከፈተ እኔም ቤት ሲሄድ ምን እንደሚጠብቀኝ አላውቅም። ብቻ እኔ እንጃ፣ እንዴት አይኗን እንደማይ አላውቅም። ደስ ብሎሻል? በምኑ ባዳራችን። ልቀቀኝ እባክህ፣ ከዚህ በላይ ከቆየው ነገር ሁሉ ወዴት እንደሚያመራ እንጂ ወዴት ሊያመራ ይችላል? እናቴ እናት ጋት ሄድና ልጅሽ ልጄን አባለገ በሚል ይጣላሉ። ከዛ ጋሽ ገብሬ ይገላግላሉ። ምን ሳቱን፣ እዚህ ምን አመጣቸው? በቃ ይልቅ በኋላ ሱቅ እንገናኝ። ካሁን በኋላ ማ ሱቅ አልመጣም፣ ሱቅ አልመጣም። ደክሞኛል፣ ተኝቼ መዋል ላይ የፈለግኩት ማለት ነው። እሺ ደውልልኝ። ቆይ ጠብቄኝ፣ ግማሽ መንገድ እንኳን እንዴ። ያረባክ ሰው በየነስ አንተ ቀስ ብለህ ነው። ቆይ እንዴ፣ አቺ እሺ። ሻርፕ ይስለሻል። እንደምን አላችሁ፣ እንደምን አደራችሁ። በይ እንጂ ወደትይጃለሽ። አንቺን እኮ ነው የማናግረኝ። አጎረምሳ ምንድን ነው የምትይኝ? የት አድረሽ ነው የመጣሽው? በኋላ እናውራ። ውጭ ማደርሽን ሰምተዋል። እባክሽ ምዕረትስ? ምዕረት አብራችሁ የነበራችሁ መስሎን ነበር። ከኔ ጋር አላየሻትም ምዕረትን? እኔ አላየኋትም ከኔ ጋርም አልነበረች። ታዲያ አንቺ ከማን ጋር ነው የነበርሽው? በቃ እኔ ልሂድ ሌላ ቦታ ካለች ደግሞ ልፈልግ። ሚስቴ ጠፋሽ ብሎ መፈለግ ለሰሚም እኮ ግራ ነው። ይቅና፣ አይዞ በደንብ ፈልጋት። የሆነ የተናደደችበት ነገር ካለ ንዴቷ እስኪበርድላት አውቆ የተኛ ናት። ብትፈልግም አታገኛት። ሲበርድላት እራሷ ትመጣለች። የተዋለደ ሰው መቼም ቢሆን ተለያይቶ አይቀርም። በደህናዋ ባይሆንስ? በደህናዋ ቢሆን ነው። ክፉ ነገር ቢሆንም እስካሁን ትሰማው ነበር። ክፉ ወሬ እኮ ፍጥረቱ ልክ የለው። አይዞ ትልቅ ሴት ናት፣ እራሷን መጠበቅ ትችላለች። ያው እንደኔዋ ልጅ አይኗን በጨው አጥባ ትመጣልሃለች። አንቺ ለመሆኑ የት አድረሽ ነው የመጣሽው? በሉ እሺ ደህና ዋሉ። ደህና ዋሉ። አንቺን እኮ ነው የማናገረው ምንም፣ ምን ያደርግልሻል? ምን አለበት? እዚህ ነኝ ከእንትና ጋር ነኝ ብለሽ ተናግረሽ ብትሄጂ፣ አንተን እዚህ ውስጥ የሚያገባ ምንም ነገር የለም። እሺ ለምን አያገባውም? ምንስ ባይወለድሽ፣ እንዲህ እንዳይን ጠፍት ድርግም በስትይ ዘብ ብሎ ያል። እንዲህ ራሴን መጠበቅ እችላለሁ። ተናግሬያለሁ ተናግሬያል። እንግዲህ ከአሁን በኋላ እንዲህ እየተልከሰከስኩና ከሰከስኩና የትም እያደርኩ ስመጣ ዝም ትለኛለች ብለሽ እንዳታስቢ። በደህና ፍልጥ ነው ማንቆራጠጥሽ። እንዲህ ናትና ጥፍ ወርቅ እንጂ አንቺ አንቺ ያ ሰፈር ሁሉ ይስቀጣ፣ አይኖርኩ ሰው በልግና ከእኔ ቤት ሲጀመር ቆመማ ይመስልሻል? መስልሻል ነበር አድርዬኝ በይ። በኋላ አረ እኔ ራሴ ሄድልሻለሁ። ምን ለማለት ነው እሱ? ከአሁን በኋላ እዚህ ቤት ብዙም አልቆይም። የራሴ ኑሮ ጀምራ። አንቺ ቤት ቤት ቤት ቤት ቤት ሲባል ተሰምቶልኛል። እቴ እውነቴን ነው ላገባ ነው። ምን ምን ነው የኔ ማግባት እንደዚህ ይገርማል? አይ ሰማው ጆሮዬን ለዘንድሮ መቼም ያደርኩት ለቁም ነገር ነው ለማለት ነው። አሁን በድንገት ይሄን የሚያናግርሽ እቺችን ጨዋታ እኛ ምናቃታለን። እሺ፣ የፈለግሽውን ማለት ትቻለሽ። እኔ እንደሆነ አገባ ነው። ትናንት ስወስን አገባለሁ አሁን አላገባም አላልሽም። በአንድ ዳር ምን ተገኘ፣ ባል ምን ብልሽ? ለመሆኑ ማንን ነው የምታገቢው? ጊዜው ሲደርስ ብታውቁት አይሻልም? ወገኛ አድርገሽው ነው። እኩዮችሽ ሁለት እና ሶስት ወልዶ የቤተሰብ ኃላፊ ሆነዋል። አንቺ ገና ውጪ ውጪ ማለቱን ሙያ ብለሽ ይዘሻል። ለማንኛውም ተዘጋጁ። ለምኑ? ለሁሉም፣ ሽማግሌ መላኩ ስለማይቀር ከዚህ ወገን ደህና ደህና ሰዎችን ምረጭ። እኔ እኮ የዚች ልጅ ቀልድና ምሯን አላቀው። ኋላ ሳልዘጋጅ ሰው ይመጣብኝ፣ በተከበርኩበት ሰፈር እንዳታዋርጅኝ። ሽማግሌ ዝም ብሎ ይመጣ መሰለሽ? በዚህ ቀን ይመጣሉ ጠብቁ ተብሎ እኮ አስቀድሞ የሚነገረው። ለራስሽ እየተዘጋጀሽ አይደለም። እንደውም አንድ ላይ እንሞሸራለን፣ ምን ችግር አለው? ምንድነው የምትዩ? እማማና ጋሽ ገብሬ ሊጋቡ መሆኑን አልሰማህም? ምን ነው ሽርክ አይደላችሁም? ይሄንን ቁም ነገር እንዴት አልነገሩም ጋሽ ገብሬ? አረባክሽ፣ እንዴት ያለ ነገር ነው? አሁን ምን ይገርመን እንዴ? ደስ ይላል እንጂ፣ በእውነት በጣም ጥሩ ነገር ነው። ይልቅ ብሌን አገባለሁ ያልሽው ለብቻሽ በኋላ እንነጋገርበታለና። ምንም የምንነጋገረው ነገር የለም የተወሰነ ጉዳይ ነው። ሽማግሌ በቅርቡ ይላካል። እውነት ከሆነ እርግጡን ንገሪን አንቺ። በመጪ እሑድ እንደምታውቂው ከእኔዎቹ ጋር እጨርሳለሁ። ከዛ በኋላ ባሉት እሑዶች መሆን ይችላል። እነጋሽ ምንተስኖትን እና የጠቢቡን አባት ከዚህ ሰፈር እናደርግና ከዘመዶቼ በሰልፏን ማናየን ጨምሬ በደንብ ተዘጋጅቼ እጠብቃለሁ። ታዲያ ቀደም አድርጌ እንድነግራቸው ከወዲሁ የሚመጡበትን ቀን ንገሪ። ደግሞ ጾሙ ሳይገባ ቢሆን ይመረጣል። መቼም አንተ የነገርሁን ማትረሳ አምላክ ለዚህ ወካ በቃ በኋላ ብትገለኝም አይቆጭ። ይሄ ነገር ግን ጨዋታ ይሆንና ኋላ ነግሬሻል። ወዴት ነው ታዲያ? ለገብርኤል ደውልለታ እንዲህ እሱ ሁሉንም እንደነገሩ እንደነገሩ ያደርገዋል። እናቴ የምትሰሩን ታውቂዋለሽ። ግን ምንድን ነው የምታወራው? ይሄ የሰጠሻት ተስፋ የማይሆን ይሆንና በሽታ ላይ ብትወድቅ በኋላ አንዳይቆጭሽ። ለምንድን ነው የማይሆን ተስፋ የምሰጣት? አሁን እውነት ልታገቢ ነው? ለምን አላገባም? ማንን ነው የምታገቢው? ለአንተ ለምን ነግርሃለሁ? መቼም ጠቢቡ ለእንዲህ አይነቱ ቁም ነገር የሚፈልግሽ አልመሰለኝም። በእጁ ላይ ያስገባሽ ፈልጎ የውሸት ተስፋ ሰጥቶሽ ሊሆን ይችላል። አረ ቆይ ጠቢቡን እንደማገባ በምን አወቅ ሄኮ ከማንም የተደበቀ አይደለም። እማማ ግን አታውቅም፣ ማወቅም የለባትም። ማወቋ አይቀራል እንዴ! ቆይ ደግሞስ በአንቺ በኩል ሽማግሌ እንዲሆኑ ከተመረጡት መካከል የእሱ አባት አንዱ አይደሉም? እሱ እንደሚሆን ይደረጋል። የእውነት ግን ልትጋቡ ወስናችኋል? ተስማምተን ጨርሰናል። ቀኑን ብቻ ነው ያልወሰን ነው። ከልብሽ ትወጂዋለሽ? ግን ልታገቢ ወስንሻል። ጠቢቡ ለእኔ ባል ለመሆን ምን ይወጣለታል? ይወደኛል፣ እወደዋለሁ እና እንጋባለን። ዝም ብሎ መጋባት አለ እንዴ ቤት የለም። አግብቶ ምን ያደርግሻል? እስኪ እሱ አይሰራም፣ አንቺ የራስሽ ገቢ የለሽ። ትዳር በፍቅር ብቻ ይቆም መሰለሽ? ለምን አይቆምም? ፍቅር ካለ ሁሉም ተሰርቶ ይደረስበታል። ይሄ የእንደናንተ አንተ አይነቱ አመለካከት ነው። ገንዘብ ከሌለ ምንም የለም የምትለው አንተ ነህ። ይሄ ደግሞ የድህነት አስተሳሰብ ነው። ቆይ ተጋብታችሁ የት ትኖራላችሁ? ምን ትበላላችሁ? በዛ ላይ ልጆች ይወለዳሉ? ይሄ ይህን ሁሉ አስባችሁበታል? የአባቴ ሀብት እንኳን እኔን አንድ ልጁን አንተንም ማንቀባራ አሳድጎ ለዚህ አብቅተዋል። ይሄ ሱቅ ለማን ተብሎ የተከፈተ መሰለ? የእናትሽም ሀብት እናትሽም ማግባታቸው፣ እንግዲህ ሌላም ተቀናቃኝ እየመጣ ነው። ምን ለማለት እየፈለግክ ነው? እየፈለክ ነው? ምን አገባህ አንተን እዚህ ውስጥ በመጀመሪያ ምን ቤት ነህ? አትጩይብኝ! ውጣ ከዚህ ቤት። ለእኔም ቤቴ ነው። እኔን የማስወጣት ምንም መብት የለሽም። ጥሩ እንተያያለን። እሺ የልቅጣዊውን እንደምፈልገው ነገር የለኝም። አጠገቡ እንዳትደርስ። ቆይ ቆይ፣ ስልኩን እንዳትዘጊው። እኔ ጨርሻለሁ። የት ነሽ ያለሽው? ለምን ሄድሽ? እሺ ግድ የለም። የምጠብቂው አይነት ባል አልሆንኩልሽ ይሆናል። ግን ለምን አትነግሪኝም? መነጋገር አንችልም? ቶይን በእናቱ ሁሉም ነገር እስኪ ገባ ልተው ብዬ ነው። እኛም በቃ እርሳን የበለጠ ሸክም ለምን እንሆንብ። አልተዋችሁም፣ በፍጹም አልተዋችሁም። አልረሳችሁ ትዳርህና ልጅህን ትተህ ተቀመጣት በይ። እወዳችኋለሁ፣ ምረት እናንተን አጥቼ መኖር አልችልም። ይህንን ብዬማ ብዙ ታገስኩ፣ ግን የምትለወጥ አይነት አይደለም። ለሚወዱት ሲሉ መስዋዕትነት መክፈል የሚባለው ምን እንደሆነ ገና አልገባ። በቃ ስራን ስራ አጠገበ ሆኜ ግን አልጋ በአልጋ ስለአልክ የአንተ የቅዠት ፕሮጀክት እምሰማብህ ታቅሜ ምለት፣ እስከዛሬ ታገዝሽኛል። ሰው ሁሉ የማወራው ሳይገባው ሲሳቅብኝ፣ አጠገበ የሆነሽ አይዞህ ያልሽኝ የደገፍሽኝ እኮ አንቺ ነበርሽ። አንቺን ሳላማክር አንቺን ሳልጠየቅ ምን አደረኩኝ አደረግኩኝ? ተወኝ አልኩ። እባክሽ ወደ ቤትሽ ተመለሺ እባክሽ። ለምን ብዬሽ ለእኔ ብለሽ እኔም ብለሽ አይደለም? ይህንን ሁሉ ስቃ እየታገዝሽ እባክሽ፣ ለትንሽ ጊዜ ነው። አሜሪካን ያሉት ጓደኞቼ ገንዘብ ሰብስበው እንዲልኩልኝ ነገር ያለኝ የትራንስፖርቴን እንዳገኘው ወዲያውኑ ወደ አሜሪካ እመለሳለሁ። ጊዜ አላጠፋ ባይገባ ነው እንጂ ይሄ ለእኔ ውርደት ነው። አስራ ሁለት ዓመት አሜሪካ ኖሮ የመጣው ባህላ ገንዘቡን ጨርሶ መመለሻ እርዳታ እየተሰበሰበለት ነው ብሎ መናገር አይደለም ማሰብ ያመኛል። ብሞት ይሻለኛል። እንድሄድ ነበር አይደለም የምትፈልጊው? በቃ እንደምንም አድርጌ እሄዳለኝ። ይሄ እኔንም የሚያኮራ ሆኖ እኮ አይደለም ምህረት። ተሸንፈሽ አታውቂም። በቃ ተሸንፌያለሁ። አልጋ በአልጋ ፕሮጀክቱንም ትችዋለኝ፣ ወደ አሜሪካ እሄዳለሁ፣ ሁለተኛም አልመለስም። ተይኝ በቃ ተይኝ። የጄን ሰጥቻለኝ። እኔም በአንተ ተስፋ ቆርጫለሁ። ሁለተኛ እንዳትደውልልኝ። ለመሄድ የተነሳ ዕለት ብቻ ደውልልኝ፣ ቦሌ መጥቼ እሸኝሃለሁ። በተረፈ ልጅህን እንዳታ አልከለክልህም። በፈለግካት ጊዜ አምጥቼ አሳይሃለሁ። የት ነው ያለሽው? አትፈልገኝ። ስልኬን ግን አላጠፋውም። ከአሁን በኋላ ከአንተ የምቀበለ የስልክ ጥሪ የስንብት ብቻ ነው። ከዛ ውጪ እንዳትደውልልኝ። ምህረት ምህረት! የፈለግሽውን ያህል ጤ ስደቢኝ፣ ግን ስልኩን አትዝጊው። ድምፅሽን እንኳን እየሰማሁ ልጽናለሁ። ምህረት እሱ በእኛ ከኔ ጋር እንዳደርሽ ግን አልጠረጠርም። እሱ አልነቃችም ባህር ውስጥ ጨምረውና ያ ባህሩ የሚባል ድሃ ነው እንጂ ምን ይዛችሁ ነው የምትጋቡት ብሎ ወጥሮ የያዘኝ። እኔማ አንተ ምን ቤት ነህ ብዬሽ እኮ አድርጌዋለሁ። እንጋባለን አልሽኝ። ኧረ እባክህ እንኳን ለሱ ለማማም ነግሬያታለሁ እንጋባለን ብለሽ። ታዲያስ ያደርኩት ከወደፊቱ ባሌ ጋር መሆኑን ስላወቀች ነው እንጂ ቀዝቀዝ ያለችው? ህዝቧ እንኳን ውጭ አድሬ ከወንድ ጋር አውራሽ ሲባልም በርበሬ ታጥነኝ እንደነበር አታውቅ። እኛ ገና ሳን ጀምሮ አልቋል። በእኛ ምን ነው ያልተጀመረ? ትናንት ሁሉንም ጨርሰን አይደል? እንደ መጣ ነው። ምነው ሀሳብህን ቀይረሃል? በቃ ለዚሁ ነበር የምትፈልገን? ከኔ የምትፈልገውን አገኛለት። ኩራብኝ። አስባህ። ወይኔ ልጅ ወይኔ ብሌን፣ ለካ ባህሩ እውነቱን ነበር። እንዴት አልጠረጠርኩም? ምንድን ነው የምትይው? ብሌን፣ አንድ ጥያቄ ብቻ መልስልኝ። እሺ። ትወደኛለህ? ምን አይነት ጥያቄ ነው? ትወደኛለህ ወይ? አዎ እወድሻለሁ። እንጋባለን። አንድ ጥያቄ ብቻ ነው፣ አታሹፍ። እንጋባለን። አንጋባም። ለምን አንጋባም? እንጋባለን እንጂ። መቼ? እኔ እንጃ። እንዴት? እኔ እንጃ እኔ እኮ ግራ ገባኝ። ምን ይዤ ነው የማገባሽ? እኔ ገና ከቤተሰቦቼ ትከሻ ያልወረድኩ ተስፈኛ ነኝ። እኔ እናንተ ለመጋባት እንወስን እንጂ የምንሰራውም የምንኖርበትም አናጣም። ከየት እናመጣለን? እሱም በእኔ ጣለው። ሁሉን ነገር በሰው ላይ ጥይ። የት እንደምደርስ እኮ ነው የጨነቀ። ዋናው ነገር እኛ ለመጋባት መወሰናችን ነው። መጋባቱ ባልችል ግን እኔ እንደምታየኝ ውጭ ያሉት እህትና ወንድሞቼ እንወስዳለን ብለው ተስፋ ሰጥተው እነሱን በመጠበቅ ላይ የምገኝ ቦዘኔ ነው። ሌላ ቀርቶ ይሄ ይላክልሃል ተብዬ ቃል የተገባልኝ ወረቀት ከየት እንደሚመጣም እኮ እርግጠኛ አይደለሁ። ከአሜሪካ ያሉት ይሁኑ ከአውሮፓ፣ የትኞቹ ቀድሞ እንደሚወስዱኝ እንኳን ግራ ገብቶኛል። እኔ እኮ በባዶ ተስፋ ተሳስረ የተቀመጥኩ ነኝ። ምን ረባሻለሁና ነው እኔን አግባኝ የምትይኝ? ውጭ የመሄድን ነገር እርግፍ አድርጋ ብትተውስ እና ከኔ ጋር ተጋብተን ብንኖር ሌላ ተስፋ ከአንቺ ጋር ብንኖር ከጀምርኩ በኋላ ወረቀቱ ቢመጣስ እቀራለሁ ነው? እኔ ሂጄ፣ እንደ ምህረት የፈጀውን ያህል ጊዜ ይፍጅ ብለሽ ታግሰሽ ትጠብቅኛለሽ? ያኔ እንጋባ። አሁን በምንም ነገር እርግጠኛ አይደለሁ፣ የምናገረውንም አላውቀ። እሺ እንጋባለን ባልከውስ እርግጠኛ ነው? አንቺ እኮ ቀኑን ቆርጠን ንገሬ ነው የምትይው ብለኝ እኮ አስቀድመን መዘጋጀት አለብና፣ እማማ ሽማግሌዎቹ ከመላካቸው በፊት አሳውቂኝ እኮ ነው የምትለው። ወይ ጉድ! ከሚገርመው በእኛው ወገን ለሽምግልና የሚሆኑ ሰዎችን እያመረጠች ነው። ያንተም አባት አንዱ ናቸው። ይሄ ነገር እያመረረ ነው። የማንጋባ ከሆነ ጠቢብ ቁርጡን ካሁኑ ንገረኝ። አለበለዚያ ግን አንዴ ገብተንበታል፣ ወደ ኋላ ማፈግፈግ የለም። አንቺን ማጣት አልፈልግም። በጣም የሚጨንቅ ጉዳይ እንደሆነ እኮ አውቃለሁ። እኔም ግራ ግብት ብሎኝ ነው። ለዚህ ሁሉ ችግር መንስኤው ደግሞ እኛ ጋሽ ገብሬ ናቸው። ደግሞ ምን እሳቸው እናቴን አገባለሁ ብለው ብሎ ባይነሱም እኔም አልናደድም፣ ካንተ ጋርም አላድርም፣ የመጋባት ሀሳቡም አይመጣም። እኔም ሽማግሌ ይላካል ብዬ አፌን አላበላሽም ነበር። ይሄ ደግሞ ሳንቲም ስጭ ሊለኝ እንዳውም ብቻ በዚህ ሳምንት እንኳን ሶስት ጊዜ ብድር ጠይቆኛል የሳንቲም ማጣት እንግሊዘኛ ያናግራል እንዴ ደህና ናችሁ ወይ ስል አልሰማችሁም መሰለኝ ሰላም ነው አይ ስለ ኑሮ የዕቃ ዋጋ መናር ምናምን ነገር እየተጫወትን እንደዚህ ብለን ምን አዲስ ነገር አለ ምንም አብሬያችሁ ብሆን ቅር ይላችኋል ተጋበዛ ስራ ከምፈራ ማለት የሆነ ነገር መስራት ሲያምሪ፣ ማስቲካ ነው ምርጭ አይ እኔ ማስቲካ አልወድ። ምን ትወዷላ? ሰላሳ አምስት ሳንቲም ገዛ የነበረው አሁን ሀምሳ ስልሳ ሰባ ሰማንያ መቶ እልፍ ስትል ማለት ነው። እንደ እምንገዛው እኛ ማስቲካ በላት የወደፊት